ሰላም ያበሻ አዲስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ተጀምሯል። ለሰዓቱ ያዝናቸውን መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። የአማራ ክልል የድሮን ጥቃት እንድምታና የትግራይ ክልል ጊዜያዊ አስተዳደር አዲስ ካቢኔ። የኢትዮጵያ መከላከያ ሰራዊት ባለፈው ሳምንት በአማራ ክልል የተለያዩ አካባቢዎች በፈጸማቸው የድሮን ጥቃትና የተገደሉ ሰዎች እንድምታ አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደ አዲሱ ካቢኔ ካዋቀሩ በኋላ ተቋቁሞ ገጥሟቸዋል። አስተዳደሩ አካታች አይደለም የሚል ክስ መቅረቡ ተሰምቷል። የኢትዮጵያ የመከላከያ ሰራዊት ባለፈው ሳምንት በአማራ ክልል የተለያዩ አካባቢዎች በፈጸማቸው የድሮን ጥቃቶችና የተገደሉ ሰዎች ማንነት አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደ አዲሱ ካቢኔ ካዋቀሩ በኋላ ተቋቁሞ ገጥሟቸዋል። አስተዳደሩ አካታች አይደለም የሚል ክስ ማስተናገዱን በተመለከተ የተሰጡ አስተያየቶች ተሰብ ሰብስበዋል የመከላከያ ሰራዊት ባለፈው ሳምንት በአማራ ክልል የተለያዩ አካባቢዎች ፈጸመ በተባለው የድሮን ጥቃት በርካታ ሰላማዊ ሰዎች መገደላቸው ተዘግቧል። የመከላከያ ሰራዊት በበኩሉ በክልሉ ሰሜን ሸዋና ጎጃም ወሰድኩ ባለ ወታደራዊ እርምጃ በመቶዎች የሚቆጠሩና ጽንፈኛ ያላቸውን ታጣቂዎች መግደሉን አስታውቋል። መከላከያ ሰራዊት ምንም እንኳን በወታደራዊ ዘመቻ ድሮን ስለመጠቀሙ ያለው ነገር ባይኖርም በተለይም ጎጃም ውስጥ በፈጸመው ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸው ተሰምቷል። የጥቃቱ መ ድረስና የተጎጂዎቹን ማንነት በተመለከተ ገለልተኛ ወገን ማረጋገጫ ማግኘት አስቸጋሪ ቢሆንም የውጊያው ጥቃት በመቀጠል ያስከትለውን ማህበራዊ መቃወስ በተመለከተ በማህበራዊ ዘዴዎች በርካቶች አስተያየታቸውን አጋርተዋል። በአማራ ክልል የሚደረገው ግጭት በጤና ባለሙያዎች ስራ ላይ ያደረሰው ጫና ጌታቸው ሲሳይ የትኛውንም ጥቃት የሚያስከትለው አንድምታ ባጋሩበት አስተያየታቸው አንድ ሰው በአማካይ በናት በአባትም በኩል ያሉ የቅርብ ዘመዶቹ አምስት ወንድሞችና እህቶች፣ አምስት አጎቶችና አክስቶች ቢኖሩት እነርሱም እያንዳንዳቸው አምስት ልጆች ቢኖራቸው በአጠቃላይ ሰባ አምስት ሰዎች ይሆናሉ። ስለዚህ አንድ ሰው ሲገደል በትንሹ ከሰባ አምስት ሰዎች ጋር ደም ተቃባን ማለት ነው። ብዙ ሰዎች በተገደሉ ቁጥር ብዙ ሰዎች ጋር ጠላትነት፣ ተበቃይነት ፈጠርን ማለት ነው። ብዙ ተበቃዮች በበዙ ጊዜ ደግሞ የበለጠ ጥላቻ፣ ገዳዮች፣ አፈናቃዮች፣ ጨፍጫፊዎች ፈጠረን ማለት ነው። ሲቀጥል ሰዎች ከመግደል በፊት በሌሎች ሰላማዊ አማራጮች እስከ መጨረሻው ድረስ መጠቀም የተሻለ ነው ማለት ነው። ጋያ ግላጌር በሚል ስም በፌስቡክ ባሰፈሩት አስተያየት አሁን ትምህርት ቤት በግድ እንዲዘጋ ተማሪ እንዲበተን ትምህርት ቤቶችም የታጣቂ ካምፕ ሆነው መምህራንና ተማሪ በሚረሸንበት ጎጃም የትምህርት ቤት አጥር ሳያጥሩ መቶ ንጹሐን በድሮን ሞቱ የሚለው ዜና እንዴት ሊታመን ይችላል? ሲሉ በጥቃቱ በሰላማዊ ሰዎች ደረሰ የተ ባለውን ጉዳት ይጠይቃሉ። በመንግስትና በፋኖ መካከል የሚካሄደው ጦርነት የአማራ ክልል ንግድን ማቀዛቀዙ ስለ አባት ጌትነት በበኩላቸው ባሰፈሩት አስተያየታው በገበያ በስራና በጉዞ ላይ ያሉ ንጹሐን ተጨፍጭፈዋል። በየጊዜው በዚህ መንገድ የተገደሉት ንጹሐን ቁጥሯቸው ይሄ ብቻ አይደለም፣ 30ና 40 ሺህ ይደርሳል። የታጠቀ ያለውን ሀይል ግን አይደለም 300 ይቅርና 3 አልገደለም ሲሉ መከላከያ በታጣቂዎች ላይ ወሰድኩ ያለውን እርምጃ አጣጥለዋል። ካሳው ሙላቱ ደግሞ ጥቃቱም ይሁን አጠቃላይ ጦርነቱን ዳፋ በተመለከተ ባሰፈሩት ሀሳብ በየትኞቹም ተቀናቃኞቹ የኢትዮጵያ ልጆች የተፈጸመ ሞት ለኢትዮጵያ ጉዳት ነው። ሁሉም ኢትዮጵያ የሆነ ብሔር በኢትዮጵያ ላይ እኩል መሆናቸውን መቀበል ብቻ አልኖሮ ጦርነት ደም መፋሰስ ባልኖረ ነበር። ለኢትዮጵያ ሰላም ብቸኛ መፍትሄ የኢትዮጵያ የጋራ ቤታችን መሆኗን አምኖ መቀበልና በመከባበር ለኢትዮጵያ ሰላም መስራት ብቻ ነው። አበበ ውት ያላቺ በበኩላቸው አስተያየታቸውን እንዲህ ሲሉ ነበር ያጋሩት በአማራ ክልል ያለው ጦርነት በኤች አይ ቪ ሕክምና አሰጣጥ ላይ ጫና መፍጠሩ። እስቲ እያንዳንዳችን ቆም ብለን እናስብ። የኔ የሆነው የቱ ነው? እኛ ሁላችን ኢትዮጵያ ነን፣ ከአንድም ደም ተጸንሰን የተወለድን ሰዎች ነን። ነገር ግን ይህንን አመጣጥ ረስተን ነው እንደዚህ በዚች በምታልፈው ቀን ወንድም ወንድሙን የሚገድለው የምን የምንበላለው ዘራረገን የምንጨፈጭፈው? ኢትዮጵያ ውስጥ የሚገኝ ሁሉ አንድ አካል ስለሆነ ሰከን ብለን እናስብ። ይህንንም መጥፎ አስተሳሰብ ከራሳችን እናስወግድ። ስለ ኢትዮጵያዊነት ስለ አንድነት እናስብበት። ቀኖች ያልፋሉ እና የሰው ፍጡሩን በራስ አስመስሎ የፈጠረ እግዚአብሔርን ብለን እርስ በርሳችን አንበላላ። ነገር ሁሉ ትተን ወደ ማህበረሰብ ሰላምን ለማስፈን በፍቅርና በአንድነት ሆነን እንነሳ። ኢትዮጵያ ተቅደም ሰላም እንድነት ይስፈን ብለዋል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አዲሱ ካቢኔ ማዋቀራቸውን ተከትሎ ከቀድሞ ፕሬዝዳንት ጌታቸው ረዳ ትችት ቀርቦባቸዋል። ጀነራሉ ያዋቀሩት ካቢኔ አካታች አይደለም የሚል ትችት ሲቀርብ፣ ወደ አንድ ወገን ያዘነበለና የፕሪቶሪያውን ስምምነት ያላከበረ ነው የሚል ወቀሳንም አስከትሎባቸዋል። ይህንኑ በተመለከተ በርካቶች በማኅበራዊ መገናኛ ዘዴዎች የተለያዩ አስተያየቶችን አጋርተዋል። ሰለሞን ኢድጋ በፌስቡክ ባጋሩት መልእክታቸው ከስህተት አለመማር ምን ማለት ነው? ለትግራይ ሕዝብ ለምን ሰላም አትሰጡትም? ሲሉ ቻማዬ ቻምዩ በሚል የፌስቡክ ስም የሰፈረ ሀሳብ በመሠረቱ ሁለት ህወሓት የገሌ ህወሓት የሚባል ነገር የለም። የሌለና ያልነበረ ትርክት መቆም አለበት ይላሉ። ወዳጅ የደረሰ ደሬሳ በበኩላቸው ሸሽቶ ወጥቶ ስልጣን ለቆ መጮ ሳይሆን እዛ ሆኖ የመጣውን መጋፈጥ ይገባ ነበር። ለማስተካከል ከተፈለገ አሁን ባለስልጣኑ ሌላ ነው። ማድረግ ያለበትን ለምን አደረገ የሚያውቀው እሱ እንጂ ሸሻው አይደለም ይላሉ። አዲሱ የትግራይ ጊዜያዊ አስተዳደር ካቢኔና ተቃውሞ ዳርጌ ጉቱ የተሰማውን እሰጥ አገባ በተመለከተ ባጋሩት መልእክት ህዝብ ግን ማን ነው ሲሉ ይጠይቃሉ። መቼስ ተሰምቶ ያውቃል። በትግራይ መፈንቅለ መንግስት እንጂ በህዝብ ጫና የወረደ መንግስት የለም ነው ያሉት። ለገሰ ጋላሩ ደግሞ ግራ የገባው የአገሪቱ ፖለቲካ መጨረሻው ይሄ ነው፣ እረ ለመሆኑ ጌታቸው ረዳ ከትግራይ ክልል ጊዜያዊ አመራርነት ተነስተው ወደ ፌዴራል መጥተው የለም እንዴ ሲሉ ጠይቀዋል። ታሪኩ አርጎጎ ደግሞ እንዲህ ይላሉ። ህወሓት በሴራ የተሸበበ ድርጅት ነው። ጀነራሉም የመፈንቅለ መንግስቱ አንድ አካል ነበሩ። ጌቾ ህይወቱ መትረፉ ከምንም በላይ አስደስተኛል። ቴጄገ በተባለ መጻረ ቃል በሰፈረ መልእክት መቀሌ ውስጥ እያሉ ያልተሰሙ በስደት ላይ ሆነው የሚያወሩትን ማን ይሰማል? በማለት ጠይቀዋል። የበላይ አስፋው አስተያየት ደግሞ ይህን ያላማሰልኩት አይጣፍጥም አይነት ፖለቲካ ነው። በእርግጥ ኢትዮጵያ ውስጥ የትኛውንም አይነት የፖለቲካ አደረጃጀት ሲደራጅ ሲዋቀር፣ ለህዝብ ጥቅም እንዲሆን አቅም እና እውቀትን መሰረት ባደረገ መልኩ ሳይሆን የአንዳንጃን ቡድን ፍላጎትና ግብ ሊመታ በሚችል መልኩ ታስቦ ስለሚደራጅ በጌታቸው ሀሳብ ብዙ አለመገረም ነው የሚል ነው። መሰረት ለማ በበኩላቸው ለአዲሱ ፕሬዝዳንት ህግ አልባውን አካሄድ ምነው ሳያስወግዱ ተነሳሱ? እንዲሁም በማን ዘመን ተፈጠረ ባይናገሩ ጥሩ ነው። መልካም የስራ ጊዜ ይሁን። ሎ በጠፋ ብቁ አስተያየት ደግሞ እንዲህ ይላል በትግራይ ክልል በተፈጸመ ወንጀሎች ተጠያቂነት ይረጋገጥ። ቅድሚያ ለሰብአዊ መብቶች። የትግራይ ህዝብ ግምገማ መሆን ያለበት ካቢኔዎቹ እነማን ናቸው ሳይሆን ታደሰ ወረደ ከጌታቸው ረዳ የተሻለ ለማህበረሰቡ ምንሰራ የሚለው ላይ መሆን አለበት። በእርግጠኝነት መናገር የሚቻለው ግን የተሻለ ምንም አይሰሩም። ተከታዩ አስተያየት የሳሮን ዳዊት ነው። ሽማግሌዎቹ ህወሓት አምባገነን መሪዎች እኛ ብቻንን የነቃን ብለው ነው የሚያስቡት። ጌታቸው ረዳን በብረት መፈንቅለ መንግስት አካሄደው ፕሬዚዳንቱ ትግራይ ለቆ እንዲሄድ ካስገደዱት በኋላ በመፈንቅለ መንግስት ስልጣን እንደያዙ ሲያረጋግጡ 360 ዲግሪ ተገልብጠው ጌታቸው የእኛ ጀግና ወደ ትግራይ ጋቢና ኩታን ሸልምህ የሚሉ ናቸው የሚል መልእክት አስፍረዋል። አበባየው አንባው ደግሞ አልገባኝም፣ አስረዱኝ ይላሉ። የተደረገው የስልጣን ሽግር ጠቅላይ ሚኒስተሩ በተገኙበት በትግራይ መቀለ ቢሆን ትልቅ ትርጉም ይኖረው ነበር ያሉት አቶ ጌታቸው ትላንትን እየመዘዙ ቁርሾና ቂም በቀል ማቀጣጠል ፋይዳ የለውም በማለት ተናግረዋል። ይህ አገላለጽ የገባው ወይም የተረዳው ሰው ካለ አብራሩ ልኝ፣ እስኪ በማለት ጠይቀዋል።